ከሀገር ውስጥም ከውጭም በርከት ያሉ ስፖርታዊ መረጃዎችን ነው ወደ እናንተም የምናደርሰው። ከእነዚህ መካከል ትልልቆቹ የአውሮፓ ክለቦችን የተመለከቱ ስፖርታዊ ጉዳዮች እየተነሱ ነው። በዚህ ሳምንት የሚደረጉ ጨዋታዎችን በተመለከተም አንዳንድ ጉዳዮችን እንዲሁ እናነሳለን። ከሀገር ውስጥም የምናነሳቸው ጉዳዮች አሉ። ብቻ እናንተ እስከ ፕሮግራማችን ፍጻሜ ከቆያችሁ የተለያዩ ስፖርታዊ ጉዳዮችን እያነሳሳን የምንቆይ ይሆናል። ፏር ባህሩ የዛሬውን የዕለተ ሐሙስ የምሽቱ የስፖርት የመረጃ ሰዓትን እየመረውኝ ከእናንተ ጋር ቆይታ አደርጋለሁ። እናንተም ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁም ከእኛ ጋር ቆይታ አደርጉ። ከመሸጋገሪያው በኋላ የምንገናኝ ይሆናል። የሀገር ውስጥ መረጃን በማስቀደም እንጀምር። በአፍሪካ ኢኮኖሚ ኮሚሽን እየተካሄደ ባለው የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤም የፋይናንስ ሪፖርት ቀርቧል። የኢትዮጵያ ብሔራዊ ቡድን ወጪም ይፋ ተደርጓል። በዚህ መሰረትም በ2017 ዓ ም ለዋናው የወንዶቹ የኢትዮጵያ ብሔራዊ ቡድን ለዝግጅትና ለውድድር በአጠቃላይ 91 ሚሊዮን 294696 ብር እንደ ወጪነት ተደረገ ነው ይፋ የተደረገው። ለሴቶቹ ዋናው ብሔራዊ ቡድን ደግሞ 32 ሚሊዮን 37435 ብር ነው ወጪ የሆነው። የሌሎች የወጣት ብሔራዊ ቡድኖችን ሳይጨምር ለሁለቱ ለዋናዎቹ ለኢትዮጵያ የወንዶች ብሔራዊ ቡድን እና ለሴቶቹ የሉሲዎቹ የኢትዮጵያ ሴቶች ብሔራዊ ቡድን በአጠቃላይ በድምሩ 123 ሚሊዮን 382131 ብር ወጪ መደረጉን ሪፖርቱ ይፋ አድርጓል። የብሔራዊ ቡድኖቹ እዳም በዚህ ልክ ሊነር የቻለውም ደረጃውን የጠበቀ ስቴዲየም ስለሌለና ስደተኞች በመሆናቸው መሆኑን የፌዴሬሽኑ ፕሬዚደንት አቶ ኢሳያስ ጅራም ጠቅሰዋል። ዘንድሮ ይህ ችግር ይቀረፋል የሚል እምነት እንዳላቸውን የገለጹት ፕሬዚደንቱ በባህር ዳርና በአዲስ አበባ ስቴዲየሞች ላይ ተስፋለን። ባለኝ ተጨባጭ መረጃ መሰረትም የባህር ዳር ስቴዲየም በአራት ወራት ውስጥም ይጠናቀቃል። የካፍ ሰዎችም በቅርበት እየተከታተሉት ነው። በእነሱ ምክንያትም ወጪያችን ሊቀንስ ይችላል የሚል ግምታለን ሲሉ ነው የተናገሩትና በአጠቃላይ የኢትዮጵያ ብሔራዊ ቡድን ይህን ያክል ወጪ እንደወጣለት ነው መረጃዎች እያሳዩ የሚገኙት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታም እናምራ። ሊቨርፑልን የተመለከቱ መረጃዎችን ወደ እናንተና ድርስ አሰልጣኝ አርነ ስሎት እና ሊቨርፑልን የተመለከቱ አንዳንድ ጉዳዮችን እናምሳ። የአምናው የሊጉ ሻምፒዮን የሆነው ሊቨርፑል ተከታታይ ሽንፈትን እያስተናገደ እንደሚገኝ የሚታወቀ ጉዳይ ነው። በዚህ ውድድር ዓመት ጥሩ ጊዜያቶችን እያሳለፉ አይገኝም በፕሪምየር ሊጉ ተከታታይ አራት ሽንፈት አስተናግደዋል። ቀጣይ ሳምንት ደግሞ በሳምንቱ መጨረሻ ከኤቨር ይቅርታ ከአስተን ቪላ ጋር ወሳኝ ጨዋታቸውን ያደርጋሉ። አስተን ቪላ በጣም በትልቅ መነሳሳት ላይ የሚገኝ ቡድን እንደሆነ ይታወቃል። በአውሮፓ ቻምፒየንስ ሊግም በጋላት ሰራይ ሽንፈት ገጥሞታል። ከዛ በተጨማሪ ደግሞ ትላንትና ከካራባው ካፕ ጨዋታም ተሸንፎ ውጪ መሆኑ ተረጋግጧልና በጣም ጥሩ የሚባል ጊዜን እያሳለፉ አይገኝም። የአርኔ ስሎቱ ሊቨርፑል አሰልጣኙ በተለይም በትናንትናው ጨዋታ 15 ተጫዋቾቻቸውን ብቻው ዝግጅት እንዳደረጉ ነው ያስታወቁት። ከብሬንትፎርዱ ሽንፈትም 10 ተጫዋቾችን ቀይረው ነው ወደ ሜዳ የገቡት። በትናንትናው ጨዋታ ላይ ወሳኝ የሚባሉ የሊቨርፑል ተጫዋቾች በትናንትናው ጨዋታ አልነበሩም። የኦሊቨር ግላርሰኑ ክሪስታል ፓላስ ወሳኝ ተጫዋቾቻቸውን በሙሉ ይዘው ነው ሜዳ ላይ የገቡት። ነገር ግን በሊቨርፑል በኩል በቋሚ አስተላለፍ ውስጥ የምናውቃቸው ተጫዋቾች በቋሚነት በትናንትናው ጨዋታ ላይ አልነበሩም። ግብ ጠባቂ ላይ ነበረው ሶስተኛው ግብ ጠባቂ ነው። ከዛ በተጨማሪ እንዲሁ የተከላካይ መስመር ተጫዋቾቹ በሙሉ ሮበርትሰን በመሀል ተከላካይነት አሰልፈው ነው ትናንትና የጀመሩት። እንዲሁ ሌሎች ተጫዋቾችን በአማካይ ስፍራ ላይ ማካሊስተር ነበር። ሌሎቹ ግን ተጠባባቂ የሆኑና ታዳጊ ተጫዋቾችን ነው በትናንትናው ጨዋታ ላይ የተመለከትነው። በአጥቂ መስመር ላይም እንዲሁ ሬዮ ኤንጎማ፣ እንዲሁ ፍሬድሪክ ሆኪ የዛ ጨምሮ ሜዳ ላይ ተመልክተናቸዋል። ነገር ግን እነ ሞሐመድ ሳላ፣ እነ ሆጎ ኤኪቲክ፣ እነ ኮዲ ጋክፖ፣ ፍሎሪያን ቨርትስ፣ ዶሚኒክ ሰቦስ ላይ፣ ቨርጅል ቫንዳይክ፣ ኢብራሂማ ኮናቴ፣ ጆርጂ ማማርዳሽቪሊ ሌሎቹም እነ እንዲሁ ደግሞ እነ ጀረሚ ፍሪምፖንግም ቢሆን ሌሎቹ ወሳኝ የሚባሉ የቡርኑ ተጫዋቾች እነ ሪያ ግራቨንበርችን ጨምሮ በቋሚነት ያልተሰለፉበት ና ጭራሽ በጨዋታው ላይም ያልተካተቱበት ጨዋታ ሆኖ ተመልክተነዋል። አሰልጣኙ በትናንትናው ጨዋታ ላይ ትልቅ ቅያሬን አድርገውን የገቡት አሰልጣኝ አርኔ ስሎት ፓላስን ባለፉት ጨዋታዎች ማሸነፍ ሲከብዳቸው ተመልክተናል። በሰማኒያ ቀናት ውስጥም በክሪስታል ፓላስ ሶስተኛ ሽንፈታቸውን ያስተናገዱት ምክንያቱም በኮሚንሽልድ የፍጻሜ ጨዋታ በክሪስታል ፓላስ ተሸንፈዋል። ከዛ በተጨማሪ በፕሪሚየር ሊግ የመጀመሪያ ሽንፈታቸውን ያስተናገዱትም በፓላስ ነው፣ ሁለት ለአንድ በሆነ ውጤት። እንዲሁ ደግሞ ትላንትና በካራባው ካፕ ሌላ ሽንፈት በክሪስታል ፓላስ አስተናግደዋል እና ባለፉት ሰማኒያ ቀናት ብቻ በኦሊቨር ግላርሰኑ ክሪስታል ፓላስ ሶስት ጊዜም ተሸንፈዋል። ሊቨርፑሎች አንፊልድ እንግዲህ ሊቨርፑል ቀጣይ አንፊልድ ላይ ከአስተን ቪላ ጋር ጨዋታውን ያደርጋል። ከዛ በአውሮፓ ቻምፒየንስ ሊግ እንዲሁም አንፊልድ ላይ ከሪያል ማድሪድ ጋር ጨዋታውን ያደርግና ወደ ኢቲሃድ ምርቶ ደግሞ ከማንቸስተር ሲቲ ጋር የሚያደርጋቸው ሶስት በጣም ትልልቅ የሚባሉ ጨዋታዎች ቀጣይ ይጠብቁታል። ከነዚህ ጨዋታዎች ማሸነፍ የማይችል ከሆነ በተለይ አሰልጣኝ አርነስሎት ችግር ውስጥ ሊገቡ እንደሚችሉ በርካታ ግምቶች እየተሰጡ ነው። በወረቀት ላይ እነዚህም ጨዋታዎች ከበድ ያሉ እንደሆኑ ይገመታል። ምናልባት አስተንቪላ እንግዲህ አሁንም ጠንካራ ቡድን እንደሆነ እየተመለከተ ነው። ባለፉት ጨዋታዎች ላይ ማንቸስተር ሲቲን ጭምር አሸንፏል። እንዲሁ ደግሞ በጣም ከባድ ተጋጣሚ እንደሆነ ይታወቃል። በአንጻራዊነት ከተመለከት ነው ግን የተሻለ ቀለል የሚለው ይመስላል። ግን ሶስቱም ጨዋታዎች በጣም ከባድ ሊሆኑ እንደሚችሉ ይታመናል። እና ሊቨርፑልና አሰልጣኝ አርነስሎት ከባድ ጊዜ ላይ እንዳሉ ነው መረጃዎች እያሳዩ የሚገኙት እንግዲህ አሰልጣኝ አርነስሎት የተለያዩ ሀሳቦቻቸውንም እንዲሁ አካፍለዋል። በእግር ኳስ መሸነፍ ሁልጊዜም ከባድ ነው፣ በተለይም ከውድድር መባረር ማለት ደግሞ በጣም ከባዱ ነገር ነው። ነገር ግን ባለፈው የውድድር ዘመን እንደዚህ ባሉ ጨዋታዎች ተመሳሳይ ተጫዋቾችን መርጭ ያለው ባለፉት ሰባት ጨዋታዎች ውስጥ ስድስቱን ለምን ተሸንፈናል? ብዙ ምክንያቶች አሉ፣ ነገር ግን አንዳቸውም ተቀባይነት የላቸውም። እንግዲህ የማንቸስተር ሲቲን ቡድን ስንመለከት ካለፈው ጨዋታቸው አንድም ተጫዋቾች አልነበራቸውም። ነገር ግን አሁንም ምርጥ ቡድናቸው እንደሆነ ያስታውቃል። ያ ደግሞ ትልቅ ነጥብ ነው። ቸልሲንም ተመልከት እንደ ኤስቴቫው ያለ ተጫዋች ማምጣት ይችላል። እኛ በቻልነው ለማድረግም ስድስት ታዳጊዎችን በሜዳ ላይ አሰልፈን ነበር ብሏል። አሰልጣኝ አርኔስ ሎት የቡድን ምርጫው ዋጋ አስከፍሎ ሀሎ የተብሎም ተጠይቆ ነበር። ከጨዋታ በኋላ ለምን አደረኩት ብዬ አልተበሳጨውም። ሀሳቤንም አልቀየርኩም። ምክንያቱም በዋና አስተላለፋችን እንኳን በሊጉ ክሪስታል ፓላስ ላይ ውጤት አላመጣንም ነበር። ቀጣይ ቪላን የምንገጥመው ቪላ ደግሞ ለሽንፈትም በቀላሉ እጅ አይሰጥም። ተጫዋቾቹ በብዛትም ያልተገኙት ለሱ ጨዋታ እረፍት ነው ወይ ተብሎም ትናንትና ጥያቄ ነበረበት። በሊቨርፑል ቤት ስትቆይ ሁልጊዜ ማሸነፍ አለብህ። የሊቨርፑል ተጫዋችም ሆነ አሰልጣኝ ተከታታይ ደካማ ውጤቶች ሊኖሩት ጫናው ሁልጊዜም እያየለ ነው የሚመጣው። ከዚህ ሽንፈት በኋላ ምንም የተለየ አይደለም። ጫናው ሁልጊዜም እንደሚኖር እርግጠኛ ነኝ ሲልም ጭምር ነው አሰልጣኝ አርነስ ሎት የተናገረው ስለ ተጫዋቾች ጉዳትም የተናገረው አርነስ ሎት ሪያ ግራቨንበርች ከቪላ ጋር በሚደረገው ጨዋታ ላይ የመጫወት እድል እንዳለው አስባለው። ሌሎች ጉዳት የደረሰባቸው ተጫዋቾች አሌክዛንደር ኢሳክ እና ከርቲስ ጆንስ ለጨዋታው ይደርሳሉ ወይ የሚለው ነገር ምን እንደሚፈጠር ለማወቅ መጠበቅ አለብን፣ ነገር ግን ሪያ ግራቨንበርች ግን ከሁሉም በተሻለ ሁኔታ ላይ እንደሚገኝ አውቃለሁ ሲል ጭምር ነው አሰልጣኝ አርነስ ሎት ትናንትና ከሸንፈታቸው በኋላም ሀሳባቸውን ያጋሩት። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ከብሬንትፈርድ ጋር ስንጫወት ባሳየነው ብቃት እጅጉን አዝነን ነበር ብሏል። ጄሰን ዊልኮክስ ነው ይህንን ሀሳብ እየሰጠም የሚገኘው። ከብሬንትፈርድ ጋር ባደረጉት ጨዋታ እንግዲህ መሸነፋቸውን እናስታውሳለን። ሶስት ለአንድ በሆነ ውጤት ነበር የተሸነፉት። ኢጎር ቲየጎ እና ያንሰን ባስቆጠሯቸው ግቦች ነበሩ ብሬንትፈርድ ያንን ጨዋታ ሶስት ለአንድ ያሸነፈው። ምንም እንኳን ቤንጃሚን ሼስኮ በዛ ጨዋታ ላይ ጎል ማስቆጠር ቢችልም ለማንቸስተር ዩናይትድ ግን የነጥብን ማስገኘት ሳይችል ቀርቶ እንደነበር እናስታውሳለንና እንግዲህ በዛ ጨዋታ ላይ እጅጉን አዝንን ነበር ሲል ነው ጄሰን ዌልኮክስ የሚናገረው። ነገር ግን በሌሎች ጨዋታዎች ጥሩ የሆነ ነገር ሜዳ ላይ ማሳየት ችለናል፣ አሁን ባለንበት መንገድም ልንቀጥል ይገባል ሲል ነው ጄሰን ዌልኮክስ የተናገረው። አዳዲሶቹ ፈራሚዎች ቡድናችንን በፍጥነት መላመድ ችለባል፣ ብሪያን ኤምቤሞና ማቲያስ ኩኛ ከፕሪምየር ሊግ ክለቦች ነው የመጡትና ሊጉንም ጠንቅቀው ስለሚያውቁት ለመላመድ ጊዜ እንዳልወሰደባቸው እየተመለከትን እንገኛለን። ቤንጃሚን ሸስኮና ሴኔ ላሜንስ ቡድናችንን በዚህ ፍጥነት በመላመዳቸው ደግሞ እጅጉን ደስተኞች ነን ሲልም ጭምር ይናገራል። እንግዲህ ጄሰን ዊልኮክስ ሀሳቡን ሲሰጥ፣ እኛ ምን ጊዜም ተስፈኞች ነን፣ በትክክለኛው መንገድ ላይ እንደምንገኝም እናውቃለን። ያለ ጥርጥር በጉዟችን ላይ እንቅፋቶች ያጋጥሙናል። እነዚህን እንቅፋቶች ደግሞ በጋራ ማለፋችንን እንቀጥላለን። ተጫዋቾች ለዚህ ትልቅ ክለብ በመጫወታቸው እጅጉን ደስተኞች ናቸው። እና እነርሱ ደግሞ በልምምር ላይ ያላቸው መግባባትና ግንኙነትም እጅጉን አስደናቂ መሆኑንም ተመልክቻለሁ። ሶስት ተከታታይ የሊግ ድሎችን ማስመዝገብም ችለናል። ቀጣዩን ጨዋታንም እንዲሁ ደግሞ ለማሸነፍ የጉልጉዟችንን የድል ጉዟችንንም አራት ወደ አራት ከፍ ማድረግ እንደምንችል ጠንቅቀን እናውቃለን። ይህንን ትልቅ ክለብ ወደሚገባው ቦታ መመለስ ከፈለግንም ሁልጊዜም ቢሆን የተሻለ ነገር መፈለገም ይኖርብናል ብሏል። ቡድናችን በፕሪሚየር ሊጉና በቻምፒየንስ ሊጉ ላይም ተፎካካሪ እንዲሆን ማሻሻል ያሉብን ነገሮች እንዳሉ እናውቃለን። ገንዘባችንን በትክክለኛው ተጫዋቾች ላይ ኢንቨስት ልናደርግም ይገባናል። ታዳጊዎቻችንን መዘንጋትም የለብንም። ለነርሱ ተገቢውን ድጋፍም ማድረግ ይኖርብናል ሲልም ጭምር ነው ጄሰን ዌልኮክስ ሀሳቡን የሰጠው ስለ ሶስቱ ተከታታይ ድል ሲናገርም፣ ይህንን ማስቀጠል ይኖርብናል። ስናሸንፍ በጣም መኩራራት የለብንም፣ ስንሸነፍ ደግሞ በአንዴ ሞራላችን ሊወድቅና ተስፋ ልንቆርጥም አይገባም። በአንድነትም በእድገት ላይ መሆናችንን እናውቃለን። በሳምንቱ መጨረሻ ሌላ ከባድ ጨዋታ ይኖራል። ሩበን አሞሪምና ልጆቹ በሚገባም ይዘጋጃሉ። በኖቲንግሃም ፎረስት ምን እንደሚጠብቀን እናውቃለን። አዲስ አሰልጣኝ ቀጥረባል። እናም ጥሩ የቡድን ስብስብ አላቸው። ያንንም ባለፈው አመት ደግሞ በደንብ እንዳሳዩን እናስታውሳለን እና ለእኛ ከባድ ጨዋታ እንደሚሆንም እናውቃለን ሲል ነው ጄሰን ዌልኮክስ የተናገረው። መሻሻል እንዳለብን እናውቃለን። እናም እንደምታውቁት ደግሞ ተጫዋቾች አይረኩም። ሩበን አሞሪም ደስተኛ አይሆንም፣ እኔም ደግሞ በጭራሽ ደስተኛ አልሆንም። ተፈጥሯችን እንደዛ ነው፣ ሁሌም ለመሻሻል እናማትራለን። በማንቸስተር ዩናይትድ የሚሰራ ማንኛውም ግለሰብ አስተሳሰቡ እንዲህ ሊሆንም ይገባል ሆኗአልም በቃ አሁን ላይ እየሰራን በሚገኝበት በዚህ ጥራትና መስፈርትም ነው መቀጠል ያለብን፣ ሲል ጄሰን ዊልኮክስ ሐሳቡን ሰጥቷል። ለኛ ቶፕ ፎር መግባት ያለማቋረጥ ለቻምፒየንስ ሊግ ቦታዎች ለመፋለም እንዲሁም ቻምፒየንስ ሊጉንና ፕሪሚየር ሊጉን ለማሸነፍ በቡድኑ ላይ ኢንቨስት ማድረግ ይጠበቅብናል። ትክክለኛ ተጫዋቾችን መግዛትም ያስፈልገናል። ከተሰጠውም በላይ ደግሞ ጫናን መቋቋም የሚችሉና ቡድኑን ወደፊት ማስኬድ የሚችሉ ትክክለኛ ተጫዋቾችም አሉን ሲል ነው ጄሰን ዌልኮክስ እየተናገረም የሚገኘው ና በዚሁ መንገድ መቀጠል እንዳለባቸው ጭምር ነው ጄሰን ዌልኮክስ ሐሳቡን እየሰጠም የሚገኘው። ዌስትሃም ዩናይትድ ኮቢ ማይኖ ና ጆሽዋ ዘርክዚል ለማስፈረም ጥያቄ ማቅረባቸው እየተነገረ ነው። ዌስትሃም ዩናይትዶች ሁለቱን የማንቸስተር ዩናይትድ ተጫዋቾች ኮቢ ማይኖን ና ጆሽዋ ዘርክዚል ለማስፈረም ጥያቄዎች ስለማቅረባቸው የወጡ መረጃዎች አሉ። ዌስትሃም ተጫዋቹን በጥር የዝውውር መስኮት በስድስት ወር የውሰት ውል የግላቸው ለማድረግ ነው ያላቸውን ፍላጎት ለማንቸስተር ዩናይትድ ይፋ ያደረጉት። ሆኖም ግን ማንቸስተር ዩናይትድ በአሁኑ ሰዓት አንዳቸውንም ድርድር ለማድረግ ፈቃደኛ አለመሆኑ ተነግሯል። ሩበን አሞሪም ሁለቱም ተጫዋቾች እንዳይለቁ አመራሮችን አጥብቆ እየጠየቀ ነው የሚገኘው። በአንጻሩ አንጀሎ ስቲለር በማንቸስተር ዩናይትድ ዝርዝር ውስጥ ከሚገኙ አማካዮች አንደኛው ነው ምናልባት ግን ማንቸስተር ዩናይትድ ስኳዱን ማስፋት የማይችል ከሆነና በሚቀጥለው የጥር ተጫዋቾች የዝውውር መስኮት ተጫዋቾችን አምጥቶ ቡድኑን ማጠናከር የማይችል ከሆነ ኮቢ ማይኖንም ሆነ እንዲሁ ደግሞ ጆሹዋ ዝርክዚን የመልቀቅ ምንም አይነት ፍላጎት እንደሌላቸው ነው የሚነገረው። ምክንያቱም ስኳዱ ጠባብ ይሆናል፣ የስኳድ መሳሳትም ይገጥመናል ብለው እንደሚያስቡን አሰልጣኝ ሩበን አሞሪም የተገለጸው። ስለዚህ ተጫዋቾችን የማያስፈርሙ ከሆነ እንግዲህ ተጫዋቾችን ለመልቀቅ ፍላጎት ይኖራቸዋል ተብሎ አይጠበቅም። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ግብ የማይቆጠርበት አርሰናል እየሆነ እንዳለ እየተመለከትን ነው። ምክንያቱም በዚህ የጥቅምት ወር እንግዲህ ወይም በፈረንጆቹ ኦክቶበር በምንለው ወር ላይ አንድም ጎል ሳይቆጠርበት ማጠናቀቅ ችሏል። ዛሬ ኦክቶበር 30 ነው። ስለዚህ ከዚህ በኋላ በኦክቶበር ወር ላይ ጨዋታ አያደርግም። በዚህ ውድድር ዓመት እንግዲህ በዚህ ወር ያደረጋቸው ስድስት ጨዋታዎች ናቸው። ስድስቱንም ጨዋታዎች አሸንፈዋል። 12 ጎሎችን አስቆጥሮ ምንም አይነት ጎል ሳይቆጠርበት ነው ይህን ኖር ያጠናቀቀው። በአሰልጣኝ ሚኬል አርቴታ የሚመራው የሊጉ መሪ አርሰናል ግብ ሳይቆጠርበት ተከታታይ ድል ማስመዝገባቸውን አሁንም ቀጥለዋል። በትላንትና ምሽቱም የካራባው ካፕ ሁለተኛ ግብ ጠባቂያቸውን ኬፓ አሪዛባላጋን ያስገቡት አርሰናሎች ግብ ሳይቆጠርባቸው አሸንፈው መውጣት ችለዋል። አርሰናል በዘንድሮ የውድድር ዓመት ካደረጋቸው 14 ጨዋታዎች ውስጥ 11 መርሃ ግብሮች ላይ ግብ ሳይቆጠርበት ነው የወጣው። ሶስት ጨዋታዎች ብቻ ከኒውካስል ዩናይትድ፣ ከማንቸስተር ሲቲ እና ከሊቨርፑል ጋር በተደረጉ ጨዋታዎች ብቻ ነው እንግዲህ አርሰናሎች ግብ ተቆጥረውባቸው የወጡት፣ እንጂ ካደረጓቸው 14 ጨዋታዎች በ11ዱ ምንም ጎል ሳይቆጠረባቸው የወጡት አርሰናሎች ባለፉት ስድስት ጨዋታዎች ደግሞ ተከታታይ ድል ሲያስመዘግቡ ምንም አይነት ግብ አልተቆጠረባቸውም። የሚከል አርቴታው ስብስብ ግብ የተቆጠረበት ሶስት ጎሎች ብቻ እንደሆነ ይነገራል። ይህንን ተከትሎ ምናልባት አንድ ሪካርድ ያሻሽሉ ይሆን የሚሉ ጥያቄዎች በርካቶች እያነሱ ነው የሚገኙት ምክንያቱም እንግዲህ ከዚህ በፊት የጆዜ ሞሪኒዮ ቸልሲ ማለትም ቸልሲ በ2004 2005 የነበረው የውድድር ዓመት ላይ እንግዲህ ካልተደፈሩ ሪከርዶች መካከል አንደኛውን ሰብሮ ማጠናቀቁን የምናስታውሰው ነው። ያኔ የጆዜ ሞሪኒዮ ቸልሲ ነው ይሄ ቡድን የነበረው። እንግዲህ ቸልሲ ደግሞ ወይም ደግሞ የጆዜ ሞሪኒዮ ቡድኖች እንደሚታወቁት በመከላከሉ ላይ ጥብቅ እንደነበሩ የምናውቀው ጉዳይ ነው። እንደውም አንድ መርህ አላቸው። አጥቂዎች ጨዋታን ያሸንፋሉ፣ ተከላካዮች ግን አመቱን ያሸንፋሉ ወይም ሊግን ያሸንፋሉ ዋንጫን ያመጣሉ የሚል አይነት ሀሳብ እንደነበራቸው የምናስታውሰው ነውና ለመከላከል በጣም ትልቅ ቦታን እንደሚሰጡ ጠንቅቀን እናውቃለን፣ አሰልጣን ዦዜ ሞሪኒዮ እና እንግዲህ በዚህ መርሃቸው መሰረት ያኔ በ2004/05 የውድድር ዓመት በቼልሲ እንግዲህ ሪከርዱን ሰብረውት ነበር። 15 ጎሎችን ነበር በ38 የሊግ ጨዋታዎች የተቆጠረባቸው ጎል፣ 15 ጎሎች ብቻ እንደነበር የምናስታውሰው ጉዳይ ነውና፣ እስካሁን ድረስ ያ ሪከርድ እንደተመዘገበ ነው። አንድም ቡድን የለም ከቼልሲ በኋላ በፕሪሚየር ሊጉ ታሪክ በአንድ የውድድር ዓመት በ38 ጨዋታዎች ከ15 ጎሎች በታች እየተቆጠረበት ዘንድሮ ምናልባት ይህንን ሪከርድ አርሰናል ሊሰብረው ይችላል የሚሉ ጥያቄዎች እየተነሱ ነው የሚገኙት። ምክንያቱም እስካሁን ዘጠኝ ሳምንታት ተደርገባል። ዘጠኝ የፕሪሚየር ሊግ ሳምንታትን አሳልፈዋል። እስካሁን የተቆጠረባቸው ሶስት ግቦች ብቻ ናቸው እና እንግዲህ ምናልባት የዘንድሮ አርሰናል በዚሁም የሚቀጥል ከሆነ ጎል ሳይቆጠርበት የሚቀጥል ከሆነ ያንን ሪከርድ ሊያሻሽል ይችላል ወይ? በትልቁ የሚነሳ ጉዳይ ነው። አርሰናል በመከላከሉ ላይ በጣም በትልቁ ስራዎችን እንደሰራ እየተመለከትን ነው የምንገኘው። በአርሰናል በኩል አንድ ተጫዋች ከጉዳቱ አገግሞ ወደ ሜዳ ሊመለስ ከጫፍ እንደደረሰ የሚያሳዩ ዘገባዎችን እየተመለከትን ነው። ይህ ተጫዋች ብራዚላዊው ጋብሪኤል ሄሱስ ነው። ይህ ተጫዋች ባለፈው ጥር ከደረሰበት የኤሲኤል ጉዳትም አገግመው ወደ ሜዳ ለመመለስም መቃረቡን በኢንስታግራም ገጹ ላይ ይፋ አድርጓል። ስለዚህ ጋብሪኤል ሄሱስ በቀጣይ ደግሞ በሚደረጉ የአርሰናል ጨዋታዎች ላይ ወደ ሜዳ ይመለሳል ተብሎ ይጠበቃል። ረዘም ላሉ ጊዜያት እንግዲህ በኤስኤል ጉዳት ምክንያት አርሰናልን ሳያገለግል ቀርቶ እንደነበር የምናስታውሰው ነው። ቼልሲን እንመልከት። አሰልጣኝ ኤንዞ ማሬስካ ተጫዋቾቻቸውን ሊቀጡ ነው። የቼልሲው አሰልጣኝ ኤንዞ ማሬስካ ተደጋጋሚ አላስፈላጊም ካርዶች እንግዲህ የሚመለከት ተጫዋች ለመቅጣት ማሰባቸው ነው እየተገለጸ የሚገኘው። አሰልጣኙ ባለፈው ሳምንትም ተጫዋቾቹን ከመቅጣት ይልቅ ማስተማርን እንደሚመርጡ ተናግረው እንደነበር እናስታውሳለን። ይሁን እንጂ ከትላንትናው ጨዋታ በፊት ተጫዋቾቹን አስጠንቅቅ ያለው ሲሉ አሰልጣኙ ኤንዞ ማሬስካ ተናግረዋል። ራሱን መቆጣጠር የሚሳነው ተጫዋች ይቀጣል፣ ቀድም ያስጠንቀቅ ያለው ያሉት ማሬስካ ለዚህም ሊያም ዴላፕ ቅጣት ይጣልበታል ተብሎ እንደሚታሰብ ነው መረጃዎች የወጡ ትላንትና በካራባው ካፕ ወልቨርሃምተን ወንደረርስን ባሸነፉበት ጨዋታ ላይ በሁለት ቢጫ ካርዶች በቀይ ካርድ ከሜዳ ወጥቶ እንደነበር የምናስታውሰው ነውእና በጣም እንግዲህ ሲሊ ጥፋት ና ያጠፋው ወይም ደግሞ ማጥፋት ያልነበረበትን ነገር አድርጎ ነው ትላንትና በቀይ ካርድ የወጣው። ትናንትና ማታ አምስት የቸልሲ ተጫዋቾች ናቸው በአጠቃላይ ቢጫ ካርድ የተመለከቱት። ማርክ ኩኮሪያ በሊካፕ ሁለተኛ ቢጫ ካርድን በማየቱ ከሩብ ፍጻሜው ጨዋታ ውጭ ይሆናል ተብሏል። በተጨማሪም ከሚቀጥሉት ተጫዋቾች መካከልም አንዳቸው በካራባው ካፕ ሩብ ፍጻሜ ቢጫ ካርድ አይተው ቢያሸነፉ ራሱ ከግማሽ ፍጻሜው ጨዋታ ውጭ ይሆናሉ። ሞይስ ካይሴዶ፣ ሊያም ዴላፕ እንዲሁ ደግሞ ታይሪክ ጆርጅ፣ ኤስቴቫ፣ ዊሊያን ፊሊፕ፣ ጆርጌንሰን ኤንዞ ፈርናንዴዝ፣ አንድሬ ሳንቶስ። እነዚህም በቀጣይ የሚመለከቱ ከሆነ ጨዋታዎች የሚቀጡ ተጫዋቾች ይሆናሉ ተብሎ ነው የሚጠበቀው። ማንቸስተር ሲቲን ደግሞ እንመልከት። ለረጅም ጊዜ አልተጫወትኩም። አሁን በጣም ምቾት ይሰማኛል፣ ምክንያቱም የቡድን አጋሮቼን ለመርዳትም ተመልሻለሁ ብሏል። ሪያን ሸርኪ ከትላንትናው ጨዋታ በኋላ ሀሳቡን ሲሰጥ ትላንትና ጎል ማስቆጠሩን የምናስታውሰው ነው። ስራችን ቀጥሎ ኳሱን ያዙ ብሎናል። ፔፕ ጓርዲዮላ በመጀመሪያው አጋማሽ እረፍትም ይሄንን ያለንን ሁለተኛው አጋማሽ ላይ ግዴታ ስለምናጠቃ ነው፣ ይህንን ጨዋታ ማሸነፍ የፈለግነው የመጨረሻው ጨዋታን ስለተሸነፍን ነው። እናም ትልቅ ቡድን ስትሆነም ሁሉንም ጨዋታዎች ማሸነፍም ትፈልጋለ ብለዋል። ሪያን ሸርኪ በመመለሴ በጣም ደስተኛ ነኝ፣ ምክንያቱም መጫውት ስለምፈልግ ነው። በቃ መጫወት ነው የምፈልገው። በህይወቴ ራሴን ማስደሰትና ሌሎችንም ማስደሰት እፈልጋለሁ። ካልተጫወትኩኝ ደስተኛ አልሆንም፣ ነገር ግን ስጫወት በጣም ደስተኛ ሆናለሁ። ለዚህም ነው ደስተኛ የሆንኩት ብሏል ሪያን ሸርኪ። በኦርነመዝ ጨዋታ አስፈላጊ ጨዋታ ነው። እናም ጨዋታውን በሜዳችንና በደጋፊያችን ፊት ነው የምናደርገው። ደጋፊዎቻችንን ለማስደሰትና ጨዋታውንም ለማሸነፍ ዝግጁ መሆን አለብን፣ ሲል ሪያን ሸርኪ ይናገራል። ሸርኪ ቀጥልና ሁሉንም ጨዋታ ማሸነፍ እንፈልጋለን፣ ምክንያቱም እኛ ትልቅ ክለብ ስለሆንን ብሏል። ፔፕ ጓርዲዮላ ስለ ኒኮ ይናገራል። በመከላከል ብዙ ረድቶናል። በመከላከል ረገድ የመከላከል ባህር የሌላቸው እጅግ በጣም ብዙ ተጫዋቾች አሉን። በተለይም ኳሱን በተመለከተ በትክክለኛው ቦታ ላይ በተሻለ ሁኔታም እንግዲህ ሲንቀሳቀስ ቦታዎቹ የት እንደሚገኝም ያውቃል። የበለጠ ብልህ ነው ብሏል። እሱ በጣም ወጣት ነው፣ ጥሩ ሰው ነው። እንደዚህ አይነት የእግር ኳስ ተጫዋቾችም በሚያስደንቅ ሁኔታም ሊሰነጥኑ የሚችሉ ጥቅም ላይም ልዩ ነው ሲልም በጣም ደስተኛ ነኝ ሲልም ጭምር ነው በኒኮ ጉዳይ ላይ ሀሳቡን ያጋራው። ሪያል ማድሪድን ደግሞ እንመልከት። ሪያል ማድሪድ የሌቫንቴውን የፊት መስመር ተጫዋች ኢታ እዮንግን ሁኔታ እየተከታተለ ነው። ባርሴሎና እና ማንቸስተር ሲቲም የአጥቂውን ጨዋታዎች እየተከታተሉ ያሉበት ሁኔታም በአጽኖት እየገመገሙ መሆኑን ዘገባዎች ያሳያሉና ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች ነው ማርካ እያወጣ የሚገኘው አሰልጣኝ ሻቪ አሎንዞ በቪኒሶስ ጁኒየር የይቅርታ መልእክት እጅግ ደስተኛ መሆኑ ተገልጿል። አሰልጣኙ ከቀናት በፊትም በተከናወነው የኤል ክላሲኮ ጨዋታ ላይ ከተፈጠረ ነገሩ በኋላ ቪኒ ባሳየው ብስለትም እጅጉን ተደንቋል ነው የተባለው። ከዚያ በተጨማሪ አሁን ላይ በአሰልጣኙና በቪኒ መካከልም ያለው ግንኙነት የተረጋጋ መሆኑን ኦሴ ሉዊስ ሳንቼዝ መረጃውን እያጋራም ይገኛል። የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏርባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው፣ በቀጣይ ፕሮግራሞቻችንም ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።